ለአብረሽ ልጅ አዘው ይሄ ልጅ ከተጸነሰ ጀመር እናቱ መከራይታ ወለደችው። አሁንም ከወለደች በኋላ የው ማረፊያ የላትም። ምድረ ጎተት እያሉ እየሄዱ ው መከራዋን ያበሏታል። በየጊዜው እየሄዱ ይጨቀጭቋታል። እንዳትታረስ ነው ያደረጉ። ባልተብዬውም በዚህ እንደፈለገ ሸሸ ገዳሚ ይላል። ሰላም ሰላማም ወጌ ቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ ቤተሰብ? ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ። አብረሽ ማለት በቃ ጭራሽ የለቀቀ ሰው ነው፣ ለቋል። ይሄ ጭንቅላቱን ማሰብ እየቻለ አይደለም አሁን ላይ ማለት ነውና በቀል የእግዚአብሔር የሚባል ነገር አለ። እና በነገራችን ላይ ሰው ሰውን አይበቀልም። አንተ ሩታን የተበቀልክ መስሎ ራስን እየጣልክ ራስን እያዘላዘልክ ነው ያለ። ሩታዬ ደግሞ ፈጣሪ ይበቀልላታል። እመነኝ ማለት ነው። እንደዚህ እንደሆናችሁ አትቀሩም እናንተ። ለዛ ነው በቀል የእግዚአብሔር ነው የተባለው። ይገባሃል? አንተ ለነገሩ ምንም አይገባህም። አራስ ልጅ ቁጭ አድርጎ እንዲህ በየሜዳው እንደፈለገ የሚወራገጥ፣ አሁን አንተ ደግሞ ስለ በቀል ልታወራ ነው? እራስህን በደንብ አድርገህ ተበቀለው። ጋሽዬ እኮ በጣም ነበረ የሚኮራብህ የምኮራበት ልጄ ነበር የምትባል። አሁን ግን ጋሽዬን እራሱ ከሰው ፊት አንገቱን አስደፋኸው። የምሬን ነው፣ አባታውን በጣም እያፈረብህ ነው። በዚህ አጋጣሚ ገንዘብ ገንዘብ ሲባል የቤተሰብ ክብር ማጣት አለና እና አንተ እኮ እንደፈለክ መሆን ትችላለህ። ግን በጎን ደግሞ ካሮታ እየሰደድክ የሚያስቸግሯትን ሰዎች ብሰበስባቸው መልካም ነው። እኛ እንደምናየው ከሆነ አንተ ትዳረን የምትፈልግ ሰው አይደለም። እንደዚህ መራወጥ ነው የሚመች እንዳየነው ከሆነ። ስለዚህ ለምንድነው ልጅ የሄደ ሰው እየሄደ እንድጨቀጭቃት የምታደርገው? ልጅህስ ቢሆን ዴት ልጆች እኮ ስለ ቤተሰቦቻቸው ሲጠየቁ ቤተሰቦች ወይም እናቴ ወይም አባቴ ናቸው የኔ ሮል ሞዴል ተብሎ ሲወራ ነው ደስ የሚል። ለቤተሰብ ራሱ አንተ ምንም የሚወራ ነገር የለም። በዚህ አጋጣሚ ከዚህ በላይ አሳፋሪ ስራችሁን ባትሰሩ ጥሩ ነው። ምክንያቱም በጣም እጅ እጅ ብላችኋል። ዩቲዩብ ላይ በጣም ነው ያቀለሸለሻችሁት ህዝቡን። እውነት ለመናገር ህዝቡ በጣም ነው የሰለቻችሁ ማለት ነው። እንግዲህ ጥሬውን ከብስል መለየት የማይችል ሰው ነው እናንተን እየደገፈ ያለውን ለምን የሆነ አግባብ ባለው ነገር እኮ ብታደርጉት ጥሩ ነበር። ነገር ግን አግባብ ያለው የሌለው ነገር እየሰራችሁ ስለሆነ ማንም ሊደግፋችሁ አይችልም። ለጊዜው ቢያጨበጭብላችሁ እውነቱ ሲከፈትላችሁ ያኔ ትወድቃላችሁ ማለት ይሄ፣ ዝሙት በየሜዳው ዝሙት ነው እያስተማራችሁ ያላችሁት። እሴቷም ጨልለሻል። ፀበል ብት ገቢ ነው የሚቻልሽ። ለምን የሰው ባል እየተመኘሽ ነው ያለሽው? ከሰው እጅ የሰውን ባል ሙንጭቅ አርገሽ ወስደሽ ላንቺ ባል ማድረግ አድርጌ ኖራለሁ ብለሽ ማሰብሽ ራሱ ጭንቅላት እንደሌለሽ ያሳያል። አፍረሽን የሚረባ ሰው ይመስለኝ ነበር፣ ግን አሁን አሁን ሳስበው በፍጹም ይረባ ሰው አይደለም። እውነት አስተሳሰቡ እንደዚህ የዘገጠ ከሆነ በፈጣሪ። ጭራሽ ደግሞ ሚስትን ምንድነው የሚባለው? እንደምትበቀላት በአደባባይ ትመጣለ እንዴ? እናንተን ሳይን የራሱ አማርኛው እኮ ተሳሳተብኝ፣ ጠፋብኝ፣ ተደበላለቀብኝ። ወይ ጉድ! ዘንድሮ ማናየው ነገር የለም። ወይ ወይ ወይ ወይ ወይ! እናንተስ ቅሩ በዛው።